አስታውስ ያንተ ማስታወስ ላማኞቹ ትጠቅማለች ይላቸው አለ ነቢዩ ዓለይ ሰላት ወሰላም። ከቁርኣን፣ መዝጊት፣ ከመመላለስ ከዕልም ቦታዎች እንዲህ ከምንተዋወስባቸው ቦታዎች በራቅን ቁጥር ቀልባችን እየደረቀ እየደረቀ እየደረቀ ይሄዳል። ነቢዩ ዓለይ ሰላት ወሰላም አንድ ሰው አንድችን ማስያ በሰራ ሰዓት ቀልቡ ላይ ጥቁር ነጥብ ጠብ ይላል አሉ ነቢ አለይሂ ሰላቱ ሰላም። ከዛ በኋላ ሌላ ሲደግም ደግሞ እንደገና ጠብ ይልበታል አሉ ነብዩ ላይ ነቢ አለይሂ ሰላቱ ሰላም። ከዛ ጠብ እያለ ጠብ እያለ ጠብ እያለ ጠብ እያለ ሙሉ በሙሉ ልቡ ትደርቅና ከዛ በኋላ ይዘጋል አሉ ነቢ አለይሂ ሰላቱ ሰላም። ከዛ በኋላ لا يعرف معروفا ولا ينكر منكرا አሉ ጥሩውን ጥሩነቱን ለይቶ አያቅም፣ መጥፎውን መጥፎነቱን ለይቶ አያቅም አሉ ነቢ አለይሂ ሰላቱ ሰላም እንዲህ አይነት ቦታዎች መገናኘት

ለማን ነው መመከር ሲሏቸው፣ ቃለ ሊላህ አሉ። ነቢዩ ዐለይሂ ሰላቱ ወሰላም አላህ ባወረደው ቁርኣን መመከር፣ ነቢዩ ዐለይሂ ሰላቱ ወሰላም ባስተላለፉት ሐዲስ መመከር፣ በአላህ ላይ ያለማጋራት፣ አላህ ሀላል ያደረገውን በመጠቀም ሐራም ያደረገውን ነገር በመጠንቀቅ ለአላህ መመከር አሉ ነቢዩ ዐለይሂ ሰላቱ ወሰላም። ስለዚህ አላህ ቁርኣኑ ላይ ምን ይላል? ቀጥሎ ወማ ኸለቁቱል ጂን ወል ኢንሰ ኢላ ሊያብዱን ወማ ኸለቁቱል ጂን ወል ኢንሰ ኢላ ሊያብዱን ይላል። የሰው ልጆችንም ቢሆን አጋንንቶችን አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ ይላል። ዱንያ ብሎ ማለት ጻፊ ነች። ዱንያ ብሎ ማለት አሸብራቂና ተወጋጅ የሆነች ነገር ነች።

ዱንያ ላይ ከሚመጣ ሙሲባም ነጃ ለመውጣት ምክንያት ነው። ስለዚህ አላህ ምን ይላል? ወማ ኸለቅቱል ጅነ ወል ኢንሳ ኢላ ሊያዕቡዱን። የሰው ልጆችንም ሆነ አጋንንቶችን አልፈጠርኳቸውም የኔን ዋህዳንያ የኔን ብቸኝነት ከእኔ ውጭ ሌላን አካል እንደማይመለክ አውቆ እንዲኖረው ቢሆን እንጂ ለሌላ ነገር አይደለም የፈጠርኳቸው ይላል። ለእንዲህ አይነት ለአማረ ምክር አላህ ይወፍቀ ተያይዘን ጅነት ከሚገቡ ሰዎች አላህ ያድርገን። የነብዩን አለይሂ ሰላት ወሰላም የሰሃቦችን መንገድ ተከትሎ የቅያማ ቀን የነብዩን አለይሂ ሰላት ወሰላም ሸፋ ከሚያገኙ ሰዎች አላ ያድርገን። ባጢል ከሆኑ ነገሮች አላህ ይጠብቃል። ስለዚህ መመካከር የሚባለው ነገር ከሌለ አዱንያ ሁልወቱን ኸዲር አለው። ነቢ አለይሂ ሰላቱ ወሰለም ዱንያ አብለጭ ለጭነች አሉ ነብዩ አለይሂ ሰላቱ ወሰለም። አላህ እናንተን እሷ ላይ ምን እንደምትሰሩ ይመለከታል ያ ያላሉ ነቢ አለይሂ ሰላቱ ወሰለም። ኸይር የሰራ በኸይር ይመነዳል፣ ሸር የሰራ በሸር ይመነዳል። ስለዚህ ኸይር ለሆነ ስራ እሽቅድድም አድርገን ራስ በራሳችን እየተመካከርን ሰላታችን በስነ ስርዓት እየሰገድን አቂዳችን ተውሂዳችን አስተካክለን በመያዝ ቁርአንን በማሐፈዝ ሐዲስን በማሐፈዝ ወደ ላኢላሀ ኢለላህ ሰዎችን በመጣራት እስልምናን እንትሻር በማድረግ መበርታት አለብን። ለእንዲህ አይነት ተግባር አላህ ይወፍቀን፣ በሰማነው የምንጠቀመው አድርገን። ወቢላህ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ